ሴቶቻችሁን የዲቁና ትምህርት ማስተማር እንፈልጋላችሁ። እሳቸው ያስተምራሉ። የእሳቸውን አድራሻ ከቪዲዮ ስር አስቀምጥላችኋለሁ። እየደወላችሁ አግኟቸው። በውጭም በአገር ውስጥም ያላችሁ ሁላችሁ ኢትዮጵያውያን ማለት ነው፣ በኦንላይን ማስተማር ይችላሉ። እያስተማሩ ጀምረዋል። ፍላጎት ያላችሁ ካላችሁ፣ ስልካቸው ስላለ በዛ ማናገር ይችላላችሁ። በሕይወቴ ብዙ ጀግና፣ ታማኝ፣ ንጹህ አባቶች አሉ። ይሄን ማቃቸው አሉ በግሌ ዛሬ ደግሞ ሌላ ታማኝ አባት እንዲሁ አግኝቻለሁ ማለት ነው። እንደዚህ ያሉ ታማኝ አባቶችን ትፈልጋላችሁ፣ ከፈለጋችሁ ምናልባት የንስሐ አባት የምትፈልጉ ካላችሁ እንዲያው አለ አይደል፣ ለተለያዩ አገልግሎት የምትፈልጉ አባቶችን የሚያስፈልጓችሁ ካላችሁ፣ በተለይ ደግሞ ስደቱ ዓለም ያላችሁ ወገኖች ካላችሁ፣ ይኸው እሳቸውን አባት ማድረግ ትችላላችሁ፣ መመካከር ትችላላችሁ ለማለት ትፈልጋለሁ። ሌላ ምን ሳሰብ አለ አይ እንደው እንኳን የንስሐ አባት እኔ ኃጢአተኛ ነኝ። የንስሐ አባት መሆን አልችልም። ብዙ ከኔ በላይ የተማሩ በእውቀት የበሰሉ አባቶች አሉ። እኔ ኃጢአተኛ እውቀቱም የለኝም ብዙም አላስፈልግም ነኝ እኔ ራሴ የራሴ ኃጢአት ብዙ ነው እና ሌላ ማለት የምፈልገው እንግዲህ እኔ እንግዲህ ወንድሞቼ ከዚህ ብትማሩ ኢትዮጵያውያኑም ሆነ ከኢትዮጵያዎች ሌላ የሰው ወገን የሆነ ሁሉ የሰው ገንዘብ የሰው ነው የራስ አይደለም። ቅድም እንደተናገርኩት በሽታ ነው አደጋም ነው። ስለዚህ ችግር ያመጣል። እንደገና ደግሞ ማንኛውም ሃይማኖት፣ እንኳን ኦርቶዶክስ ተዋህዶ አይደለም ሌላውም ሃይማኖት የሰውን ገንዘብ ተመኙ የሚል ሃይማኖት የለም። የሰውን ገንዘብ ባትመኙ የተሻለ ነው። አዎ በተለይኛ ደግሞ የተዋህዶ ልጆች ነው፣ የራሳችሁን ስጡ ነው የምንባለው እንጂ የሰው ውሰዱ አይደለም። ስጡ ነው የሚሰጠን ነው። ራሱ ባለቤቱ ነው የማያልቅበት ኢየሱስ ክርስቶስ እሱ ብቻ ነው የሚሰጠን ነው። እሱ ሲሰጠን ነው ከድህነታችን የምናገግመው ከበሽታችን የምናገግመው ከመከራችን የምንለወጠው እሱ ሲጎበኝ ብቻ እንጂ በእኛ ጥረት አይሳካም። እኛ መጸለይና እሱን መጠየቅ ብቻ ነው የሚጠበቅብን ነው ማለትም ፈልገው። አመሰግናለሁ። ሲጀመር እኮ የሰው ገንዘብ የራስን ሁሉ ይዞ ነው የሚሄደው እኮ ታውቃለህ። የሰው ገንዘብ መነካካት የራሴን ሁሉ ይዘህልኝ ሂድ ማለት ነው። እና በዚሁ አንዱ አንድ ገጠመኝ አለና ልንገራቸው። ምንድነው መሰላችሁ? ብሩ ከዚህኛው ብርጋ በጣም ተቀራራቢ ነው። የአንተ 135 ሲኖር አይደለም የዛችኛዋ ደግሞ መቶ አርባ እና መቶ ሃምሳ አካባቢ የሚገመት ብር ነው እና ልጅቷ በስደቱ አለም ያለችው ያለችው ሳውዲ ነው እና ከሳውዲ ነው ወደ ኢትዮጵያ ብር ይልካል አይደለ ከዛ ወደዚህ የሚልኩ ደላሎች አሉ ቤተሰብ አዘር ሲል ብላ ትልካዋለች ያ ሰውዬ ልክ ብሩ እንደተቀበለ በዛው ልም ማለት ጠፋ ጠፋ ምግብ እንኳን በስርዓቱ የሌለበት ቤት ነው ያለሁት አለች በዛ ደግሞ ከሳውዲ ወደ በረሃ ውስጥ ያለችበት መከራ ውስጥ ያለችበት ቦታ ነውና እንደዚህ አርጌ ያጥራቋን ገዘ ወደ ቤተሰብ ላክል ለይ ስልክለት ደላላው ይዞብኝ ጠፋ። እባክህ እንዲያው እባክህ ከቻልክ እንዲያው ሰሞኑ በሚዲያ ወጣና ተናገርልኝ አለች ነበር። ልክ እንደ እንደዚህ ነገር ማለት ነው። ሰዎች አምነው ይሄን አድርጉ ሲባሉ ይዘው ይጠፋሉ። ስለዚህ እንደዚህ ባለበት ዘመን እርስዎ እንዲህ ሲሆኑ በጣም ሊኮሩ ይገባል። በቃ በራስዎት ማለት ነው፣ በፈጣሪዎት የሚተማመኑ አባት ነዎትና። እንደዚህ ያሉ ጉዳዮች እንዳሉ ላሳስብ ብዬ ነው። ይሄ አባታችን ልጆችን የድቁና ትምህርት ያስተምራሉ። ስለዚህ ልጆቻችሁን ድቁና ማስተማር ነው ትሉቃላችሁ። ሀገር ውስጥም ያላችሁ፣ በውጭ ዓለም ያላችሁ በኦንላይን ማስተማር ይችላሉና፣ ስለዚህ ከእንደዚህ ያሉ ድንቅ አባቶች፣ ከእንደዚህ ያሉ ታማኝ አባቶች ልጆቻችሁን ማስተማር እጅግ ተገቢና አመርቂ ነገር ስለምታገኙባቸው ልጆቻችሁን ከዚህ አባት ጋር እያገናኛችሁ ማስተማር ትችላላችሁ።